አደይ ድራማ ክፍል ስልሳ የአደይ አባት አዴይን ፍለጋ ከሄደበት ከአዲስ አበባ ተመልሶ ወደ ክፍለ ሀገር መጥቷል ማለት ነው። ይህም የመጣበት የራሱ ጎረቤቶች አዴይ ወደ ክፍለ ሀገር እንደተመለሰችና እናቷ ጋር እንደሆነች መልእክት ስላደረሱት እዛው የቀጠራቸው እናቷ ቤት አጠገብ ያሉ ሰዎች ስለነበሩ እነሱ እንግዲህ ባደረሱት መልእክት መሰረት እንግዲህ አባቷ ወደ አደይ ቤት ተመልሶ መጥቷል ማለት፣ ወደ አደይ እናት አዴይ ወዳለችበት። ይህ ነገር ደግሞ ለአደይ መርዶ ሆኖ ነገር ግን ጓደኛቸው አብሯቸው ያለው ልጅ እነዛ ጎረቤቶቻቸው ጋር የነበረውን ስልካቸውን ተቀብሎ ሊያባቷን መልእክት አደይን አስራችሁ ጠብቁኝ፣ እያለ መልእክቱን ስለሰማው እንግዲህ እነሱም እንዲያ እንድታመልጥ አድርጓታል። ሄዶ ለአደይ ነግሯት ስለነበረ አደይ እንግዲህ እየተደባበቀች ወደ ውጭ ወደ ውጭ እያለች ነበረ። አባቷም እንግዲህ ከሄደበት ተመልሶ መጥቷል። ነገር ግን ተመልሶ ሲመጣ አደይን ቤት ስላላገኛት እናቷን የታደርገሻ ነው ልጅን አምጧት፣ ልጅን እያለ ነበር። እነዚያ የቀጠራቸውም ሰዎች ገንዘቡን ተቀብለው፣ ነገር ግን አደይን ሳይዙ ስለጠበቁት በጣም አዝኗል። እነዛም የተቀጠሩ ሰዎች አደይን ባለማግኘታቸው በጣም ተናደው እንግዲህ እህቷን ሰለሞንም እናቷንም እየገለፈጧቸውና እየገለማመጧቸው ይገኛሉ። በሌላ በኩል ዴብ ነው ዴቭ እንግዲህ አደይን ፍለጋ ከዳይመንድ ጋር ወደ ክፍለ ሀገር እየሄደ ነው ማለት ነው። ሊዲያም አብራ ተከትላ ሄዳለች። ሊዲያ እንግዲህ ሄደችበት ምክንያት ቤት ውስጥ ሆኜ ፍቅርና ቤዛ ከሚያሰቃዩኝ ከአንተ ጋር ብከራተት ይሻለኛል ብላ እንግዲህ ሊዲያ ባርኮ፣ ሊዲያ ና ዴብ እንዲሁም ዳይመንድና ንጉስ አደይን ፍለጋ ሄደዋል። ነገር ግን በመንገዳቸው ላይ ዴብ ና ንጉስ እየተጣሉ ይገኛሉ። ዴቭ አስሬ ስለ አደይ ሲያ ራ ንጉስ ደስ አይለውም። ምክንያቱም አደይን በጣም ነው የሚወዳት ዴብም ደግሞ ንጉስ ስለ አደይ ሲያወራ ደስ አይለውም። እንግዲህ እነዚህ ሁለቱ አፍቃሪዎች ማን አሸንፎ እንደሚወስድ ባይታወቅም አሁን ወደ ክፍለ ሀገር መሄዳቸውን እየገሰገሱ ነው። እነሱ እንግዲህ አባቷ እንደ ሄድና ወደ ክፍለ ሀገር እንደ ተመለሰ ወደ ቤት ስለማያውቁ ምናልባት ዳይመንድ ወደ ቤት ሲወስዳቸው ቀድሞ ነግሯቸው ነበረ አባቷ ከባድ ሰው እንደሆነ። እንግዲህ ምናልባት ከባድ ጸብ ሊፈጠር ይችላል። አደይ ግን አባቷ ወደ ቤት ሲገባ በጓሮ በር ወታ ለማምለጥ እየሮጠች ነበር። ነገር ግን በመጨረሻው ፓርት ላይ በቤቱ ቀዳዳ የተቀመጠችበትን ቦታ ሳየው አልቀረምና አባቷ እየሮጠ ሄዶ ነበረ። ሰው አደይ ትያዛለች ወይስ ደግሞ አምለጣ ከነዴብ ጋር ተመልሳ ወደ አዲስ አበባ ትመጣለች? ሌላ በኩል ቤዛና ፍቅር ናቸው። ቤዛ እንግዲህ የቤት ሰራተኛ ከሆነች ሰነባብታለች። የቤዛ የቤት ሰራተኛ መሆን፣ እንዲሁም የፍቅር እናት ግልምጫ በጣም ነው አንጃ ቴን ያረሰው በጣም ነው ደስ ያለች። የቤዛ የቤት ሰራተኛ መሆን፣ መደናበር፣ ታዛዥነት፣ የጸባይዋ መቀየሯ በተለይ ለለምለም በቃ ምን ልበላችሁ ደስ ነው ያላት ለምለም ቤዛ የቤት ሰራተኛ ሆኗ ስላየቻት። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁ ናት ያካትርሱ ማለት ነው የኔ ወዶች እንግዲህ፣ ዛሬ አደይ ድራማ ክፍል ስልሳ ተለቋል፣ ማለት ነው በ ክፍል ስልሳ አንድ ደግሞ ምን ሊፈጠር ይችላል የሚለውን እምናይ ይሆናል ማለት ነው። እንግዲህ አደይ ድራማ ላይ በ ክፍል ስልሳ በክፍል 59 እንዳየ ነው አባቷ ከክፍላ ከሄደበት ሊመለስ እንደነበረ ነበረ የሰማ ነው። አሁን ላይ ግን ተመልሶ የአደይ አባት ወደ ቤቱ መጥቷል፣ አደይን ፍለጋ። አደይን ይዘውና አስረው እንዲጠብቁት ሰዎች ቀጥሮ ቢያስቀምጥም፣ ነገር ግን እነዚህ የቀጠራቸው ሰዎች በቃላቸው መሰረት አደይን ይዘው ሊጠብቁት ስላልቻሉ በጣም ተናዷል። ነገር ግን በራሱ መንገድ አደይን ለማግኘት ቤቱን በሙሉ እየበረበረው ነበረ። ነገር ግን የአደይ ጓደኛ ሰምቶ ስለነበረ አባቷ ሊመጣ እንደሆነ ስለሰሙ ብርሃኔም ከውጭ ሲመጣ አባቷን ስላየችው አዴን እንድታመልጥና ና እንድትጠፋ ስለነገረቻት አዴን እንግዲህ ልብሷን ሸክፈው ከዛ ቤት እንድትወጣና ና አባቷ ሳይመጣባት እንድታመልጥ እየተዘጋጁ እያለ ነበር። እንግዲህ የአዴ አባት ከውጭ ሲመጣ በድንጋጤ አዴን በጓሮ በር ወታ የሮጠችው። እንግዲህ አደይ ልታመልጥም ላታመልጥም ትችላለች። ምክንያቱም እነዛ ሁለት ሰዎች በጓሮ በር ሆነው እየተከታተሏት ይገኛሉ። ነገር ግን ይሄኛው ጓደኛቸው ደግሞ እንድታመልጥ እያገዛት ነበረ። አደይን ሰው ምናልባት አግዟት ልታመልጥ ትችላለች ላታመልጥም ትችላለች። ምክንያቱም በመጨረሻው ፓርት ላይ የአደይ አባት በቤቱ ቀዳዳ እንደዚህ አጮልቆ ሲያያት ስለነበረ ምናልባት አደይን አጥር ስራይቷ ስለሚሆን ሊይዛት ይችላል ማለት ነው። ከተያዘች እንግዲህ አደይ አለቀላት ማለት ነው። ያሰበችው ያቀደችው ፕላኗ ሁሉ ይከሽፍባታል ማለት ነው። ነገር ግን ካመለጠች አባቷ ብርሃኔንና እናቷን ምን ሊያደርጋቸው እንደሚችል መገመት አይከብዳችሁም ማለት ነው። ሌላኛው ዴቭ ነው እንግዲህ ዴቭ እንግዲህ አደይን ፈልጋ ወደዛ ወደ ክፍለ ሀገር እየሄደ ነበረ። ነገር ግን አሁን ላይ ዳይመንድ የሚወስዳቸው ቀጥታ አደይ እናት ቤት ነው። ነገር ግን አደይ ደግሞ አባቷ ስለመጣ ከዛ ቤት ወጥታ ወደ ሌላ ቦታ ለማምለጥ ሽሽት ጀምራለች። ሶ ዴቭ እዛ ሀገር ሄደ ማለት አደይን አያገኛትም ማለት ነው። ምናልባት ሄዶ የአደይን ቤተሰቦች ስለ አደይ ሲጠይቅ ብርሃኔን ሊያገኛት ይችላል ምክንያቱ ብርሃኔ እነ ዴድ ቤት ሄዳ ስለነበረ እነሱም ሲንከባከቧት ስለነበረ በደንብ ስለምታውቀው ሊዲያም ስለነበረች። ነገር ግን የሊዲያ መሄር ደግሞ ለብርሃኔ ሌላ ትኩሳትና እሳት ነው ማለት ነው። ሊዲያን ስታያት ብርሃኔ በጣም ልትናደድ ትችላለች። ምክንያቱም ከዛ በፊት አደይዛ ቤት ሆና ስታሰቃያት የነበረችው አንደኛዋ ሊዲያ ስለነበረች ከሷ ጋም ከባድ ጸብ ውስጥ ገብተው ስለነበረ ምናልባት ብርሃኔ ሊዲያን ስታያት ዴብ ላይ ልትቀየርበት ትችላለች። በጣም ልትናደድም ትችላለች። ምክንያቱም እህቷንም እሷንም ስታሰቃያት ስለነበረች ከፍቅር ጋር ሆና ሶ ዴብን ስታየው ግን አንጀት ራርቶ አደይ ያለችበትን ቦታ ልትነግረውና ይዟት እንዲሄድ ልትነግረው ልትነግረው ትችላለች። ምክንያቱም ብርሃኔ ሁሉን ነገር ታውቃለች። ለእናትየውም ልታስረዳት ትችላለች። የበፊት ጓደኛዋ እንደሆነ አብራው እንድትሆን እንደሚፈልግ ለእናቷ ልትነግራት ስለምትችል እናትየውም ተራርታት እንግዲህ አደይን እንግዲህ ይዟት እንዲሄድ ልትፈቅድለት ትችላለች። ከሌላ በኩል ግን አባቷ እነዚህ ወንድ ጎረምሳዎች ቤታቸው ዘጉ ብለው ሲገቡ ምንድነው፣ ከየት ነው የሚል ጥያቄ ማንሳቱ ስለማይቀር ይሄ ነገር ደግሞ በአደይ ቤት ላይ ከባድ ጸብና ግጭት እንዲሁም ብጥብጥ ሊፈጥር ይችላል ብዬ አስባለሁ። ነገር ግን አደይ ማምለጥ ብቻ ስለምትፈልግ እናትየው በሰላም ተቀብለው አዴን እንድታመልጥ ልታግዛቸው ትችላለች። አባቷ ግን የሆነ ብጥብጥና ግጭት ሊፈጥር ይችላል። ከዛ ውጪ አዴ ሳትሸሽ እዛው ቤት ተደብቃ ከተገኘች፣ አባቷም ካገኛት ከዴብ ጋር ሌላ ሰጥ አገባ ሊገቡ ይችላሉ። ዴብ ወደ አዲስ አበባ ወስዳሉ ይላል፣ አባቷ ደግሞ እዚሁ መኖር አለባት ሊል ይችላል። እናትየው ወደ አዲስ አበባ እንድትሄድ ትፈልጋለች፣ አባት ደግሞ እዛው እንድታገባ ትፈልጋል፣ ይፈልጋል ማለት ነው። ስለዚህ ከባ ከባድ ጸብና ግጭት ሊፈጠር ይችላል ማለት ነው። ዴቭ እንግዲህ ተሳክቶለት አደይን ከጠፋችበት ከዛ ሁሉ ስቃይ አውጥቶ ወደ አዲስ አበባ መልሷት ወደ ድሮ ፍቅራቸው የሚቀጥሉ ይመስላቸዋል ወይስ ደግሞ አደይ በአባቷ ተይዛ የማትፈልገውን ሰው አግብታ ክፍለ ሀገር የምትኖር ይመስላቸዋል? አሁን ላይ ንጉስ እና ዴቭ አደይን ፍለጋን ሄዱ። ሁለቱም ያፈቅሯታል ይወዷታል። ነገር ግን እነዚህ ልጆች መጨረሻቸው ምን ይሆን ይሆን? አደይ የማን ትሆናለች? ሌላኛዋ ቤዛ ናት። ቤዛ እስከ መቼ ነው የቤት ሰራተኛ ሆና ልትቀጥል የምትችለው? አሁን ላይ ባርኮት ወቀሳ ሲበዛበት የቤዛን እናት ለማግኘትና ቤታቸው ባህራጅ እንድትያዝና የታሰረው ልጃቸውን እንድታሳያቸው ሊጠይቃት ሄዷል ወደ ቤታቸው። ስለዚህ ባርኮት ሲሄድ እንግዲህ ምን ሊገጥመው ይችላል? ምክንያቱም እሷ ለእናቷ ባርኮት እንደሚሄድ አልነገረቻቸውም ነበረ። ሶ ባርኮት ለማጣራት ወደዛ ቤት ሄዷል። ካጣራ በኋላ ገንዘቡን ለቤዛ ከሰጣት በኋላ ዛ ቤት እንድትወጣ ሊያደርጋት ነው ማለት ነው እንግዲህ ሲሄድ፣ እንግዲህ ባርኮት ምናልባት እውነቱን ሊያቅም ይችላል። ከዛ ውጭ ደግሞ ተሸውዶ ተመልሶ ቤዛ ልክ እንደፈለገችው ገንዘቡ ተሰጥቷት ኤላም ባርኮትም ገንዘቡን ሰጥተዋት ወደ አሰበችበት ቦታ ልትመለስ ትችላለች። ነገር ግን አሁን ላይ ቤዛ ያለችበት ሁኔታ በጣም የሚያዝናና ና ደስ የሚል ነው። እንደዛ ቀበጥ የነበረችው አደይን ስታሰቃያት የነበረችው ሴት እንደዚህ ሌላ ሰው አሰቃይታ ሌላ አለቃ ጥሎባት ስትሰቃይ እንደማየት ደስ የሚል ነገር የለም ማለት ነው እና እንግዲህ በቀጣይ ክፍል ቤዛዛ ቤት ትወጣለች ወይስ አትወጣም በእርግጥ የባርኮት እናት አሌ እንድትመለስላት እና እንድትመጣላት ነው የምትፈልገው በሌላ በኩል ግን ከቤዛ ይልቅ ለምለምን የባርኮት እናት በጣም ወዳታለች ተመችታታለች አድናቆትም እያዘነበችላት ትገኛለች አሁን ላይ ከቤዛ ይልቅ ለምለም ሰራተኛ እንድትሆን እየመረጠች ነው ማለት ነው የባርኮት እናት እንግዲህ ቀጣይ ምን እንደሚፈጠር ገምቱ